አሰላሙ ዓሌይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች፣ እንዴት አደራችሁ? እንዴት ስዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለው። በያላችሁበት ሰላማችሁ ብዝት ብዝዝት ይበል ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ ይዤ መጥቻለሁ ማለት ነው። ይሄን ቻናል ሰብስክራይብ፣ ላይክ በማድረግ ጀምሩ አዲስ ወይ ሰብስክራይብ ያደርጉ ነባሮች ደግሞ ላይክ፣ ሼር በማድረግ እንዲያበረታቱ በአክብሮ ተጠይቃለሁ ማለት ነው። ውድና የተከበራችሁ የሀገሬ ልጆች ማለት ነው የወንዜ ልጆች ሰብስክራይብ አድርጉ ማለት ነው። አበረታቱኝ። እንግዲህ በየጊዜው አዳዲስና ወቅታዊ የጠበቁትን አጫጭር ቪዲዮዎች ለቅሎታለው። ስለዚህ እርሶ ሰብስክራይብ ማድረጉ እንዳይረሱ ማለት ነው። ታረጅላቸው የመጣው ክፍል አምሳ ሁለ ክፍል አንድ መቶ አምሳ ሁለትን አፍላ ፍቅርን ነው ላይፍ ስኩል። እስኪ ምን ይመስላል በትምህርት ወይም እስከ አስራ ሁለት ባለው ጊዜ የምንማረው ጊዜ እንትን ይኖራል ማለት የፍቅር ተገቢ ነው ወይስ ተገቢ አይደለም? ፍቅርንስ እያስ ፍቅርንም ትምህርትንስ አንድ ላይ ማስኬድ ይቻላል የሚለውን ያው እያየንበት እየተማርንበት ነው ማለት ነው ያለ ነው ተወዳጅ ሆኖላቸዋን አንድ መቶ ሀምሳ ሁለት ማለት ቀላል አይደለም። እየገባችሁ ሰብስክራይብ አድርጓቸው ላይ ካደርጓቸው ማለት ነው፣ አበረታቷቸው ማለት ነው። እና ዛሬ ይዤላችሁ የመጣሁት ከአለፍላለሁ ማለት ነው። ለማንኛውም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ይህን ቻናል በድጋሚ ማለት ነው። ዛሬ እንግዲህ ክፍል ክፍል አንድ መቶ ሀምሳ ሁለት ማለት ነው። ባለፈው ሳምንት እንደምናስታውሰው ጸጋ ለወይዘሮ አመልማል ደውላ እየደወለች እያለ ነበረ ማለት ነው። እያቋረጠችው ወይዘሮ አመልማል ነኝ፣ ወይዘሮ አመልማል ነት፣ እኔ ጸጋ ነኝ ስትልቾቿ ስልኳን ከጆሮዋ ላይ ቀምታ ተዘጋ ባታለች ማለት ነው። ቤዚቲም በምንድን ምን ልደውይ ነው ምናምንት። አዎ ከኔ ላይ አልተውም ካልሽኝ ይሄን ነው የማደርገው ትላታለች። ውጫም ስልኳን በቀማችበት ጊዜ ቤዝጢም እንኳን ለእናቴ መደወል ትችያለሽ፣ አሁን እኔ ግን ስለ አንቺ መጠየቄን ስላለፈው ታሪክሽን መጠየቄን አላቁም። በትነግሪያትም ባትነግሪያትም ልዩነት የለውም ብላ ስትነግራት፣ ጸጋ ትደነገጥ እና ምን ቤዛ ትላታለች ማለት ነው። ምክንያቱም ጸጋ የጠበቀችው ለእናቴ እንዳትደውይ እኔ እተውሻለሁ እንድትላት ነበር። እሷ ግን ካላማ ማንም ሰው ፍንክቻ አስደርገኝም ብላለ። የጸጊ ቤዚቲ ማለት ነው። ስለዚህ ያው ጥላት ሄዳለ። ቾቻንም ስልኳን እንድትመልስላት ታዛዛለች። ቾቻም ትእዛዟን አቅራ የህቷ ቤዛ ስልኳን መልሳላት ታያይዘን ይሄዳሉ። እሷም ምን አለበት ብትሄኝ እያለች እያለቀሰች ፍተዋት ይሄዳሉ ማለት ነው። በትምህርትም ሰዓት እንግዲህ ቀማይ ነጋ የለም ለሊቱ ይነጋና ወደ ቤት ይመለሳሉ። ወደ ቤት በተመለሱበትም ጊዜ ወደ ቤት ትምህርት ቤት ስላለ በጣም መንገድ ላይ ታገኘውና ጠበቃ ጠበቃ መቅጠር እንደምትፈልግና እንዳግዛት ትነግረዋለች ማለት ነው። እሱም ለምን ብሎ በጠየቃ ጊዜ ስለ ጸጋን ልጅነቷን የቀማትን ሰውዬ ለፍርድ ማቅረብ ለፍርድ ማቅረብ እፈልጋለሁ ትላለች፣ ማለት ነው። እሱ ይህ አደገኛ ነገር ነው፣ ስለዚህ ይቅርብሽ ቢላትን ቤዝት ግን ወይ ፍንክች ብላለች ማለት ነው። ቹቻንም ነገሩን አሳምናት፣ በአንቺ ላይ ወይም በእኔ ላይ ወይም እዛች ቦጨጭላ እህትሽ ላይ ቢደርስ ምን ታደርጊያለሽ ብላ በጠየቀች ጊዜ አፏ እንዲዘጋ አድርጋታለች። ስለዚህ ባጭሮ በሀሳቧ ተስማምታለች ማለት ነው። እንግዲህ ያሬድንም እንደዛ ጥፋው ከሄደች በኋላ ያሬድም ትንሽ ካሰበ በኋላ ተስማምተው በሀሳቧ ወደ ክላስ ሲመለሱ፣ በሀሳብሽ ተስማምቻለሁ፣ ልረዳሽ ዝግጁ ነኝ ሌላታን ማለት ነው። እሷም እሺ ግን ብላ አሁንም እንደ ደበራት ነው። ምን እንዳስደበር ስጠይቃትም፣ ይህን ያህል እንደዚህ ስልህ ለምንድን ነው ነገሩን ችላ ያደረገው እኔ በአንተም እንደዛ ችላ ብለ ሳይ ብዙ ወንድሞች እህቶች ተደፍረው ወንድሞች ብዙ ወንድሞች ችላ ብለው እንደሚያልፉ ነው የተመለከትኩት። በእኔ ላይ ቢሆን ምን ታረጋለህ? ትለዋለች እንቃረገዋለሁ። አየህ አየ እሷም ይሄ ህመም ስሜታል የድረገባ ልትረዳት ይገባል ሚለዋለች ማለት ነው። እሺ ጸጋን እናናግራትም ፈቃደኛ ነች ሲላት ህመሟን ሁላችንም እየሄድ እየነካካል እንድትቆስል አንፈቅድም። ስለዚህ እኔ ብቻ ነኝ ጸጋን እማናግራት ትለዋለች ማለት ነው። እሱም በሀሳቧ ተስማምቶ ወደ ጸጋም ሄዳ ጠበቃ እንደቀጠረችና ጠበቃን ማናገር እንደሚችሉ ከክላስ በኋላ ትነግራታለች የምን ጠበቃ በላስ ትነግራትም እሷም እንትናን ወይም ደመረን ለፍርድ ማቅረብ አለብን ትላታለች እሱ ሰውዬ በጣም ክፉና አውሬ ነው እባክሽ እባክሽ ተይኝ እኔ ህይወቴን አታመሰቃቅሉ ትላታለች ማለት ነው እሷም እንዴት እንደዛ ልጅነት ሽን ቀምቶች ነጻነት በነፃ እንዲኖር ትፈቅድለታለች? ትረራለች። እሷም ምን ማድረግ እችላለሁ ብለች በቤዝቲ ደግሞ አይ ህይወት አሳሳችኝ ትላታለች። እኔስ ተጋፍጨ ወደፊት እየሞትኩ ብኖር ይሻለኛል፣ እንደዚህ ነፃነት የተቀበ ከምኖር አንችኮ ከሞቱት ምን እንደምትሻይ እስቲ ንገሪ ትላታለች። እሷም የምትለው ጠፍቷት ቤዛ ምን ላድርግ ብለች ነው ብላ ስትመልስላት ታላ ይላቀሱና ዝም ይላሉ። ግን በሀሳቧ መለስ ብላ አሁንም እንዳትስማማኝ ትነግራታለች። ጥላት እንደሄደችም ዝም ትላታለች። አንጮ በዚህ በኩል አዲስ ፋሽን ማለት አዲስ ውድድር ባወጣሁት የትምህርት ቤታቸው ከሌላስ ተማሪ ጋር ውድድር መሰረት አዲሱ ተማሪ ነይ፣ እኔ ነኝ የማሰልጥንሽ። የማይክ ጃክስን ዘፈን ወይም የዳዲን የአባታችን ዘፈንን ቃል አለብኝ፣ ስለዚህ ላሰለጥንሽ፣ ብቁ ላረግሽ ግዴታዬ ነው ብሏታል ማለት ነው። እሷም ንግግሩና አክቱ ስለማይመቻት ትደበቃለች። ያው የሩጫ ህይወት ሮባታል ማለት ነው። ቤዝትናታ አማከረቻ ምን እንደምታደርግም ግራ ገብቷታን ብሩኬም ከክላስ እየቀረ ስለሆነ ከማን ጋር ማሳለፍ እንዳለባት ግራ ገብቷታል። ወደዚህ ስንል ደግሞ እንትና ታገኘውና ቦቼ ሄቨን እንዳትደርስብኝ ባለፈው በደረሰባት ማስፈራራት የተነሳ በጸጋ አንድ ነገር ተንግዶ ወደ ቦቼን ብታገኙ አንቺን ምንም ላደርግ ሸብችልም። ምክንያቱም የርዕስ መምሩ ልጅ ነሽ እሱም ግን ህይወቱን ነው የማሳጣው፣ ማለቴ እገለዋለሁ ስላለቻት ፈርታ ሁለተኛ ጠገቤ እንዳደርስብኝ ስላለችው ቦቼ ደግሞ ቆዝሞ ነበር። ማን ደፍሮ ምን ሆነህ ነው ብሎ ሲነግረው፣ እንደዚህ እንደዚህ እኮ አለችኝ ይለዋል። እሱም ወደ እሷ ጎራ ብሎ የሆነውን ነገር ሁሉ ይጠይቃታል ማለት ነው። እሷም እንግዲህ እውነቱን ትነግረዋለች። አናግረዋለሁ ችግር የለውም ትላለች። ሄቨንም ወደ ቤዛ ታቀናና የሆነውን ነገር ሁሉ ትነግራታለች። ሄቨንን አናግሯት ሁለተኛ እንድታናግረው ከቦች ጋር ተስማምተው ስለዚህ ቤዝቲን በሰጠቻት ሳታቸው ሳታያቸው መገናኘት እንደሚችሉና አሁን ባለችበት ሁኔታ ምንም አይነት ክፋት መስራት እንደማችል ነግራታለች። እሷም ያው ስለቀረብኩት ድንገስ ስርገው ግራለው ምክንያቱም ነግራሻለች ነግረሻዋን ስትላትም አልነገርኩትም ብላ እንግዲህ ቦቼን አግኝታው ሁሉንም ነገር በዝርዝር ነግራው ቦቼም ምንም ማለት አይደለም ስለዚህ አልናደድም ብሏታል። እሷም እንዳይናደድ ቃል አስገብታ ነበረ የነገረችው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ይህን ቻናል ሰብስክራይብ ማድረጉን እንዳይረሱ። ስለዚህ በደረሰው መረጃ ደመረ ወይም ጸጋን ልጅነቷን የቀማት ሰውዬ ጠበቃ ተቀጥረው ከሕግ ወረቀት ከደረሰለት በኋላ ለጸጋ ይደውልና ወይም ሚሴል ልኮ አሁን የጀመርሽውን ነገር አንቺም ጓደኛሽም ካላቆማችሁ እገልሻለሁ ይላታል ማለት ነው። እሷም ስሙ ሲጠራ ጀምሮ ስለምትቀጠቀጥ ወይም ስለሚያማት ማለት ነው እየተንቀጠቀጠች ግን እንደምንም ብላ ተረጋግጣ ቁጭ ለማለት ሞክራል። ቁጭ ብላለች ማለት ነው። ጸጋ ምን ይገጥማት ይሆን? እውነት ተጋፍጣ ነገሮችን አሸንፋ ደመረን፣ ለፍርድ ታቆማለች ወይስ ፈርታ ፍርሃቷ አሸንፏት እንደዚሁ ትቀራለች? የሚለው የሁላችንም ጥያቄና ሀሳብ ስለሚሆን ቤዚቲስ ለፍርድ ታቀርቧለች። ሰውዬውን እንትናስ፣ ጸጋስ የመጋፈጡ አቅም አላት? እሱን ወደፊት የምናየው ስለሚሆን ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ፣ ያበረታቱኝ። ስደተኛዋ ሃዩቲ ነኝ። ሰብስክራይብ ያድረ